ሰላም እንዴት ናችሁ የቻናላችን ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት ሁልበት ወይንም ደግሞ ላፊሶ የሚባለውን ምግብ ነው ይሄ ወደ ምስራቁ አካባቢ በጣም በብዛት ይጠቀሙታል ሀረር ምናምን ዛሬ ደግሞ እሱን ላስተዋውቃችሁ ነው ለእሱ የሚያስፈልጉ ግብአቶች ድንች ሽንኩርት ትማቲም የሀብሽ ዱቄት የተፈጨ እሱን ደግሞ እንዴት እንደሆነ ሌላ ጊዜ ይዤላችሁ እመጣለሁ ጨው በርበሬ ነጭ ሽንኩርትና ዘይት ነው ማለት ነው ሁልበት ወይም ላፊሶ ስራችን እንገባለን ማለት ነው ስለዚህ መጀመሪያ ድንቻችንን መላጥ እንጀምራለን ማለት ነው ያው በመላጫም ሆነ በቢላ መጠቀም እንችላለን፣ እንዳመቻችሁ። ስለዚህ ድንቻችንን በዚህ መልኩ ልጠን ጨርሰናል ማለት ነው። አሁን እንከረታትፈዋለን። በሚያመቻችሁ መጠን በሚያመቻችሁ ሳይዝ መከረታተፍ ትችላላችሁ። መጨረሻ ላይ የምንሰራወት በጣም ስሙዝሊ መብላት የምንችለው ነገር ነው። ቶሎ ቶሎ ዋጥ ዋጥ ያረግ መብላት የምንችለው ምግብ ነው። በዛ ላይ ደግሞ አብሽ በጣም ብዙ ዘርፍ ብዙ ጥቅሞችን ይሰጣል ለሰውነታችን። ያው ድንችን እንደዚህ ከረተፍን ረጅም ሰዓት ካቆየ ነው ጠቁርብናል። ውሃ ውስጥ ማስቀመጥ የተሻለ ነው። አሁን ሽንኩርታችንን ደግሞ እኔም በመንገርሿችሁ መፈጥነ ብዙ ነው። ሽንኩርታችንን በዚህ መልኩ ተንጨርሰናል ማለት ነው። የተለያየ አማራጭን ቲማቲምን ለማድቀቅ መጠቀም ትችላላችሁ። ለእኔ ግን ይሄኛው መፈቅፈቅ ይቀለኛል ማለት ነው። ስለዚህ ቲማቲሞቻችንን በእንደዚህ መልኩ እናዘጋጃለን። ቲማቲሞቹን ስንፈጭ ሰርኩላር ሞሽን ብንጠቀም የተሻለ ነው። ስለዚህ ቀልጠፍ ቀጥለን ፈቀፍቃለው ማለት ነው። ቲማቲም ውሃ ፈሶ እንትጃችንን ፈጠን አርገን፣ አለበለዚያም ደግሞ ጉርጉድ ያለ እቃ ውስጥ መፈቅፈቅ ይቻላል። ነጭ ሽንኩርቱን ደግሞ በዚህ በመፈቅፈቂያው በአንደኛው ጎን በኩል መጠቀም እንችላለን ማለት ነው። ፈጭቼ እንዳላስቀመጥ ፕረሽ የሆነ ነገሮችን በየቀኑ መጠቀም ስለምፈልግ ነው። እና የሚያስፈልገኝን ያህል ከላው ላይ ፍቅፍቄ እጠቀማለሁ ማለት ነው። ይህን ያህል መጠን ነጭ ሽንኩርት ለእኔ ይበቃኛል። አብሻችንን የምናዘጋጀው ጥሬ አብሽ መጀመሪያ የታጠበ እናዘጋጃለን። የደረቀውን ትንሽ አምስት አምስት እናደርገው እና ሞቅ ባለ ምጣድ ላይ የእንጀራ ምጣድ ላይ ብታደርጉት ደግሞ በጣም የተሻለ ነው። መደበኛ ሳት ላይ ከምትጥዱት ሽኮረሪማ ጣል ይደረግበታል። ከዛ ደግሞ ነጭ አዝሙድ ትንሽ እንጨምርበታለን። ከዛ አንድ ላይ መፍጨት ማለት ከሚበስልም አይደለም፣ ወደኋላ የቀረውም አይደለም። ይሄ መሀከል ላይ ያለ ጤናማ ብስለት ነው የምንፈልግበት አሰራሩን ወይ ደግሞ በሌላ ቪዲዮ አመጣላችኋለሁ። እንዴት ነው የምንመጥ ነው የሚለውን ነገሮች። ስለዚህ የጣድኖ ሽንኩርታችንን እናየዋለን። አብሽ ግፊት ላለባቸው ሰዎች፣ ለጨጓራ ሕመም ላላቸው ለብዙ ሰዎች ይመከራል። በዛ ላይ ደግሞ ለየትኛው ውፍረት ለመጨመር የሚፈልጉ ሰዎች በተለያየ መልኩ አብሽን ይጠቀሙታል። በተለምዶ ወደ ምስራቁ ክፍል ወደ ሀረርጌው አካባቢ በብዛት ይሰራል። አብሽ ወጥ ሁልበት ይሉታል አንዳንድ ቦታ ላይ፣ አንዳንድ ቦታ ላይ ደግሞ ላፊሶ ይሉታል። እኛ ዛሬ በድንች ይሰራ ነው እንጂ በስጋም ይሰራል። ሁሉም ነገሮች ላይ መጨመር ይቻላል። አብላጫውን ግን ያው ድንችና ስጋ ላይ ነው የሚጠቀሙት ማለት ነው። ሽንኩርቱን በራሱ ውሃ እናበስዋለን። አሁን እየመጠጠለ ነው ሽንኩርታችን። ስለዚህ ሽንኩርታችንን በዚህ መልኩ አበሰልን እና ጨረስን ማለት ነው። ዘይታችንን እንጨምራለን። የብርጭቋችንን ግማሽ ያህል ከጨመርን በቂ ነው። አሁን ዘይታችን ይህን ያህል ከተንተከተከ ይበቃዋል። ስለዚህ በርበሬ እንጨምራለን ማለት ነው። በርበሬ የተወሰነ እናደርጋለን። ትንሽ በዘይቱ ከዚ እንዳይዝብን እያማሰልን በርበሬውን ከቅላላን በኋላ እኔ አብላጫውን ጊዜ ቲማቲም ከመስተ በኋላ ነው የምጨምረው። ምክንያቱም በርበሬውን እያበሰለ እያበሰለ እሱም እየተዋሃደ ይሄዳል እና እንደዛ ሲሆን ቴስቱ በጣም አሪፍ ነው የሚሆነው። በርበሬያችን በዚህ ደረጃ ከተቅላላ ይበቃናል። ቲማቲም ትንሽ ትንሽ እያደረግን የሚለበልበውን ምናምን ነገር እንዳያመጣ ይሄ የበርበሬውን ማቃጠል ወደ ላይ እንዳያመጣ ረገን እናቁላላለን ማለት ነው። ይሄ የቀረውን ቲማቲም እንጨምራለን ማለት ነው። እዚህ ሁሉንም ያለንን ቲማቲም ጨምረናል። የጥሬ ቲማቲም ጣዕም እስከሚጠፋ ድረስ ትንሽ ደቂቃ እንተዋለን። ቅባቱን ተፋ እስከሚያደርግ ድረስ ተቁላልቷል። እዚህ ላይ ምን እንጨምራለን? እንትን ቅድም ያዘጋጀናት ፍቅፍቃን፣ ያዘጋጀናት ነጭ ሽንኩርት እንዳለን እናደርጋታለን። አሁን ለዚህ እንትን የምናደርገው አብሽ በዚች ማንኪያ አንድ የአብሽ ዱቄት በጣም በቂያችን ነው። ከዚህ ከበለጠ አብሽ በጣም የመምረር ባህሪ ስላለው ሁላችሁም እንደምታውቁት ወጡ ወደ ምሬት ይቀይርብናል ማለት ነው። አሁን ያደረግኩት የአብሽ መጠን በጣም በቂ ነው ማለት ጨምረን እናቁላላለን ማለት ነው። አሁን ቃና ራሱ ለውጧል እና የሆነ ራሱን የቻለ የነጭ ሽንኩርቱ የአብሹ የምናምን ጭምር ሌላ ቃና አንጥቷል ማለት ነው። እዚ አሁን ደግሞ ድንቻችን እንጨምራለን ማለት ነው።

እነዚህ ከፍተን እናየዋለን ድንቻችንን በቆንጆ ሁኔታ እየበሰለ ይገኛል ውሃ ጠብ እናደርጋለን በቃ ውሃ ጠብ ጠብ እያደረግን በተለመደው መንገድ መብሰል ነው የድንች አሰራር መንገዳችን አለ አይደል እንደዛ እናደርገዋለን ማለት የሀብሹንም የቲማቲሙንም የዘይቱን ሁሉንም ነገር እንዲወስድ መጀመሪያ ትንሽ ከዚህ ጋር ታሽቶ መብሰል አለበት ድንች በባህሪው እያንዳንዱ ነገሮችን ወደ ራሱ የመምጠጥ ወይም የመሰድ ባህሪ አለው ታስተውሉ ከሆነ እናቶቻችን ድግስ ላይ ምናም ሲሰራ ጨው እንኳን የበዛበት ወጥ ካለው ድንች ላጥላጥ አድርገው ውስጡ ይጨምሩበታል በድፍኑና ጨውን መጠን ይቀንሱበታል። ስለዚህ አሁን ይሄ ሀብሹንም ምኑንም ይሄ ወደ ራሱ ይወስዷል ማለት ነውእና እያንዳንዱን ነገር ከውስጡ እናገኛለን። ስለዚህ አሁን በዚህ መልኩ ከተቁላላ ይበቃዋል እንከልሳለን ማለት ነው። ለእኔ አሁን ተንትክትኮ እስከሚጨርስ ትንሽውን ስለሚመጣው ለእኔ ሐሪፍ ነው። የጨመርኩበት የውሃ መጠን ለእኔ ይሄ በቂ ነው ጫዋችንን ጨምረን ስለዚህ ይሄ በቂ ነው ማለት ነው። ለእኔ ከር ነው አለ ማለት ነው። ድንቹ እስከሚበስል ድረስ እንዲንተክተክ ተንከተክ የተውነውን ላፊሶ ወጣችንን እናየዋለን። በቆንጆ ሁኔታ ተንተክትኮ በስሏል ማለት ነው። ማዶል ላይ ተፍቷል። ሽታው ራሱ በጣም ጥሩ ነው፣ የሚገርም መዓዛ ያለው። አቀዝቅዘን ወደ ሳህን ላይ እናወጣዋለን ማለት ነው። ሰራነው ሁልበት ወይም ላፊሷችን ቀዝቅዞልናል ማለት ነው። እስከሚቀዘቅዝ እንጠብቀዋለን ብለን ነበር። በጣም ቆንጆ ነው የሆነው። ስለዚህ እንጀራ እናዘጋጅለታለን ማለት ነው። እንደምታዩት ልድ ልድ ያለ ወጥ ነው ይሄ። ድንች ውሃ መረቅ ካለው እንዴት ፍስስስስ እያለ እንደሚያስቸግር ታውቁታላችሁ። ይሄ ግን ያው ረጋ ብሎ ነው የሚቀመጠው። ከቅባቱም ትንሽ እናደርግበታለን እና ይህን ይመስላል ማለት ነው ግባችን በዚህ መልኩ አዘጋጅተነዋል ማለት ነው። ይህ ላፊሶ ወይም ሁልበትን ስንት ስናደርገው ወጡን በዛ ማድረግ አለብን። ራስ ራስ እያደረግን ነው ምን በለው ማለት ነው እና አሁን እንቀምሰዋለን ማለት ነው። ይሄ ደረቅ እንጀራ አርገን አይደለም እንደዚህ ልውስ አድርገን ነው ምን በለው። በጣም አሪፍ ምግብ ነው የሰራነው። በእርግጠኝነት ትወዱታላችሁ። በየቤታችሁ ሞክሩት።